አመሰግናለሁ። ተመልካቾቻችን የዕለቱን የቢዝነስና ምጣኔ ሀብት ዘገባዎች እንደሚከተለው ወደ እናንተ ማድረስ እንጀምራለን። ተመልካቾቻችን የእለቱን የምንዛሪ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን እንመለስ። በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ መገጣጠምም ሆነ ማምረት እንደተከለከለ የኢንቨስትመንት ኮሚሽን አስታወቀ። የኢንቨስትመንት ኮሚሽን ኮሚሽነር የሆኑት ዘለቀ ተመስገን በኢትዮጵያ በኤሌክትሪክ የሚሰሩ መኪኖች ብቻ እናበረታታለን ብለዋል። በተቀመጠው አቅጣጫ መሰረትም በነዳጅ የሚሰሩ ተሽከርካሪዎች በሀገሪቱ እንዳይመረቱ፣ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኛ ነን ሲሉ፣ የምናበረታታው የኤሌክትሪክ ተሽከርካሪዎችን በኢትዮጵያ እንዲመረቱ፣ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ብለዋል። ኮሚሽነሩ ይህንን ያሉት የቻይናው ሁዋጂያን ኩባንያ የኤሌክትሪክ መኪኖችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ሲሆን አሁን ላይ ቁጥራቸው ከመቶ አስር ሺህ በላይ የሆኑ የኤሌክትሪክ መኪኖች በመጪው አስርት ዓመታት የተሽከርካሪዎችን ቁጥር 500000 ለማድረስ እቅድ መያዙን ደግሞ የትራንስፖርትና ሎጂስቲክስ ሚኒስተር ዴታ የሆኑት በርሆ ሁሴን ገልጸዋል። ኢትዮጵያ በታዳሽ ኃይል የሚሰሩ ተሽከርካሪዎችን ብቻ ለመጠቀምና በኤሌክትሪክ ተሽከርካሪ ላይ ያተኮረ የ የውጭ ኢንቨስትመንት ለመጨመር የ10 ዓመት እቅድ ተይዞ እየተተገበረ እንደሆነ ገልጸዋል። በሀገር ውስጥ የሚመረቱ የኤሌክትሪክ ተሽከርካሪዎች ታክስ እንደማይጠበቅባቸው የጠቆሙት ሚኒስተር ዴታው በውጭ ሀገራት የሚገጣጠሙት ከሆነ ደግሞ በ15 በመቶ ቀረጥ ብቻ እንደሚከፋፈሉ አስረድተዋል። እንግሊዝ በጋዛ ጦርነት እና በተያዘው ዌስት ባንክ ህገወጥ ሰፈራ መስፋፋቱን ተከትሎ ከእስራኤል ጋር የሚያደርገውን የነፃ ንግድ ድርድር አቋረጠ። የውጭ ጉዳይ ሚኒስትር ዴቪድ ላሚ በፓርላማ ንግግራቸውን ሲያደርጉ የእንግሊዝ መንግስት ከእስራኤል መንግስት ጋር ያለውን የንግድ ስምምነት ለማሻሻል በጋዛና በተያዘው ዌስት ባንክ አስከፊ ፖሊሲዎች ምክንያት የሚያሟላቸውን ንግግሮች መቀጠል እንደማይችል ተናግረዋል። ይህ የሆነው ዩናይትድ ኪንግደም፣ ፈረንሳይና ካናዳ በእስራኤል ላይ የጀመረችውን አዲስ ጥቃት ካላቆመችና በጋዛ ላይ የእርዳታ ገደቦችን ካላነሳች ተጨባጭ እርምጃ እንደሚወስዱ ከዛቱ ከአንድ ቀን በኋላ ነው። ይህ በእንዲህ እንዳለ የአውሮፓ ህብረት ከእስራኤል ጋር ያለውን ግንኙነት እንደገና ለመገምገም አንድ እርምጃ ወስዷል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካንጫ ካላስ ህብረቱ የንግድ ትብብር ስምምነት ለመገምገም ድምጽ ሰጥቷል ብለዋል። ዩናይትድ ኪንግደም እና እስራኤል በ2022 ለተሻሻለው የነፃ ንግድ ስምምነት ድርድር የጀመሩ ሲሆን ይህ በነባር የንግድ ስምምነት ያልተካተቱ ጉዳዮችን በተለይም የአገልግሎቶችና የዲጂታል ንግድ በማስከተል የኢኮኖሚ አጋርነታቸውን ለማሳደግ በማቀር ነበር። እንግሊዝ የእስራኤል 11ኛ ትልቅ የገቢ ንግድ አጋር ሆና የተቀመጠች ሲሆን ከውጭ የሚገቡ እቃዎችን በድምሩ 196 ቢሊዮን ዶላር ደርሷል። ከዩናይትድ ኪንግደም ወደ ሀገር ውስጥ ከገቡ ዋና ዋና ምርቶች ውስጥም ጄት ሞተር፣ ኤሌክትሪክ መሳሪያ፣ ፋርማሲ ዩቲካልና ተሽከርካሪዎች ያሉ ማሽነሪዎች ይገኙበታል። በተቃራኒው ዩናይትድ ኪንግደም የእስራኤል ስምንተኛ ትልቁ የኤክስፖርት መዳረሻ የነበረች ሲሆን 1.57 ቢሊዮን ዶላር የሚገመት የእስራኤል ኤክስፖርት በዋናነት አልማዝ፣ ኬሚካሎች ምርትና ማሽነሪና ኤሌክትሮኒክስ እቃዎችን ተቀብላለች። በኢራንና በእስራኤል መካከል የሚስተዋለው ውጥረት በዓለም ነዳጅ ገበያ ላይ ተጽዕኖ ማሳደሩ ተገልጿል። ናትናኤል በላይነህ ተጨማሪ አለው። ማንኛውም እስራኤል በኢራን ላይ የምትሰነዘረው ጥቃት የአሜሪካና የኢራን ኒክሌር ንግግሮች ላይ ከፍተኛ ተጽዕኖ ሊያሳድር ይችላል የተባለ ሲሆን እንዲሁም በሰፊ መካከለኛው ምስራቅ ክልል የቀድሞንም ውጥረት ያባብሳል ተብሏል። እስራኤል በኢራን ኒክሌር ፋሲሊቲዎች ላይ ጥቃት ልትሰነዘር እንደምትችል የሴኔን ዘገባ ከጠቀሙ በኋላም የነዳጅ ዋጋ ጨምሯል። የዩናይትድ ስቴትስ ድፍድፍ ነዳጅ ከ1 ነጥብ 1 በመቶ ወደ 627 ዶላር ከፍ ማለቱም ተመላክቷል። ሆኖም ሴኔን ሊደርስ የሚችለውን ጥቃት በተመለከተ የተረጋገጠ ውሳኔ መሰጠቱ እስካሁን ግልጽ እንዳልሆነ አጽኖ ሰጥቷል። የነዳጅ ገበያው ካለፉት ጥቂት ቀናት ወዲህ በዋነኝነት የሚቀ የሚከተለው ዙር የኢራንና የዩናይትድ ስቴትስ የኒውክሌር ድርድር ዙሪያ የሚከተለውን በመጠባበቅ ተለዋዋጭ ሆኖ የቆየ ሲሆን እነዚህ ንግግሮችም የዓለም የነዳጅ አቅርቦትን ለመጨመር ይረዳሉ ተብሎ ይጠበቃል። ይሁን እንጂ እስራኤል ኢራን ላይ ለምታደርሰው ማንኛውም ጥቃት በእነዚህ ድርድሮች ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ይህም ዞሮ ዞሮ የመካከለኛው ምስራቅ ውጥረቶችን የበለጠ ሊያባብሰውና በነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል እየተባለ ይገኛል። ምንም እንኳን እስራኤል ኢራንን ኢላማ ለማድረግ ባላት ሀሳብ ብትሸማቀቅም በርካታ የኢራን የኒውክሌር መስሪያ ቤቶች ከአብዛኞቹ ጥቃቶች ራሳቸውን መከላከል ይችላሉ ተብሎ ታምኗል። ኢራን በተለያዩ አካላት የነዳጅ አቅርቦቶቿን በብቃት እንድትገበያይ እስካሁንም ድረስ ካለባት የተለያዩ ማዕቀቦች አንጻር እስራኤል በኢራን የኃይል መሰረተ ልማቶች ላይ ልትፈጽም የምትችለው ጥቃት በዓለም የነዳጅ ገበያ ላይ ምን ያክል ተጽዕኖ ሊኖረው ይችላል የሚለው ጥያቄ የነዳጅ ኢኮኖሚ ተንታኝ የሆኑት ዮናታን ላምብ፣ ኢራን በእነዚያ ማዕቀቦች ስር ሆናም በቀን 300 ሚሊዮን በርሜል ነዳጅ እያመረተችና ለአማራጭ ገዢዎች እያከፋፈለች መሆኑን ጠቁመዋል። Well, don't forget that despite sanctions, Iran is still producing uh, more than three million barrels per day of oil. መረሳት የሌለበት ነገር ማዕቀቦች ቢኖሩም ኢራን አሁንም ቢሆን በቀን ከ300 ሚሊዮን በርሜል በላይ ነዳጅ በማምረት ላይ ነች። ምርታቸውን ለተለያዩ ገዢዎች ለመሸጥ መንገድ አግኝተዋል። ኢራን ከገበያ ወጣሽ ማለት ደግሞ ደንበኞቿ ሌላ አማራጭ ለመፈለግ ሲሉ በመሀል ገበያው ላይ እጥረት ይፈጠራል። ከበፊትም ኢራን ስታስፈራራ የነበረው ደግሞ ጥቃት ከደረሰባቸው የሆርሙስ ሰርጥን ዘጋለው የሚል ነበር። ያ ደግሞ በአጠቃላይ የነዳጅ ገበያውን

በኒውክሌር ጉዳይ ላይ በተደረጉ ንግግሮች የኢራን ባለስልጣናት የዩራኒየም ክምችታቸውን ወደ ጦር መሳሪያ በመቀየር የኒክሌር መሳሪያ ሊከተሉ እንደሚችሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ካልተደረሰ በኢራን ፕሮግራም ላይ ያነጣጠረ የአየር ጥቃት እንደሚፈጽሙም በተደጋጋሚ ዝተዋል። የዩናይትድ ስቴትስ ልዩ መልክተኛ የሆኑት ስቲቭ ዊትኮፍ የዩራኒየም የማበልጸግ አቅምን አንድ በመቶ እንኳን መፍቀድ አንችልም ብለዋል። ኢራናውያንን ሳንንቅ ይመለከተናል የምንለውን ሀሳብ አቅርበናል። በእነሱ ላይ መፍትሄ ማግኘት እንፈልጋለን ብለዋል። አክለውም ሁሉም አመለካከት መመለከታችን የሚጀምረው ዩራኒየምን ማበልጸግ በማይጨምረው ውል ስር ነው ብለዋል። እንደ እስራኤል ሐማስ ጦርነትና የሁቲ ቀይ ባህር ጥቃቶች ያሉ የመካከለኛው ምስራቅ ግጭቶች ባለፉት በርካታ ወራት በእስራኤልና በኢራን መካከል ያለውን ግንኙነት በማባባስ ረጅም ርቀት ሄደዋል። የነዳጅ ገበያውንም ሲያስተጓጉል ቆይተዋል። ስለሆነ ማንኛውም አዲስ ጥቃት በተለይ የኢራን የኒውክሌር ፋሲሊቲዎች ላይ የሚደርሱ ከሆነ ሰፊውን የመካከለኛው ምስራቅ አካባቢ በእጅጉ ሊጎዱና በአካባቢው ያለውን የኢኮኖሚ መረጋጋት ተስፋ የበለጠ ሊያዘገዩ ይችላሉ። ዝርዝር ዘገባውን ስናዘጋጅ ሲኤንኤን ዩሮኒውስና ሲጂቲኤን በእማኝነት ተጠቅመናል። ተመልካቾቻችን የእለቱ የቢዝነስና ምጣኔ አርት ዜናዎች እዚህ ላይ ተጠናቀዋል። ስለተከታተላቸው እናመሰግናለን።